ሰላም ጠና ስጥልኝ፣ እንዴት ናችሁ ውድ ተመልካቾቼ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የአትክልት ላዛኛ ነው ይዤላችሁ የመጣሁት። በቀላሉ በቤታችን በምናገኛቸው ግብአቶች ተጠቅመን ደግሞ ቆንጆ ላዛኛ ዛሬ እንሰራለን። በጣም የሚጣፍጥ ልትወዱትም የምትችሉት አይነት የላዛኛ አሰራር ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሆን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም የሚጣፍጥ ቀላል ላዛኛ ነው ምንሰራው። ትወዱታላችሁ። አሁን ወደ ስራው እንግባ። እዚ ጋር ሁለት ደብርጀን አምጥቻለሁ። ትንሽ ተለቅ ተለቅ ያለ ነው። እሱን እንደዚህ በክብ በክቡ እንቆራርጠዋለን። ይሄ ሁለቱንም እንደዚህ ከታተፍኩት በኋላ ተወሰነ ጨው እናደርግበትና ላዩ ላይ ሁሉም እንዲዳረሰው እያገለባበት ኩኝ እያደረኩበት ነው። ሁሉም ጨው ካገኘው በኋላ እኔ እዚህ ጋር በኪችን ሶፍት እየጠራረኩት ነው። ቅዝቃዜው እንዲወጣለት ማለት ነው። እያንዳንዱን ጫን ጫን እያላችሁ ቅዝቃዜው እንዲወጣና በኋላ ላይ ምጥጥ እንዲልልን ያደርግልናል። ያው ሁሉንም እንደዛ አድርጌዋለሁ። አሁን እዚህ ጋር ሰሃን ሳህን አመጣውና የተወሰነ እዚህ ጋር አንድ ሁለት የሾርባ ማንኪያ ዘይት ካረጋችሁ በኋላ ከሙን እዚህ ጋር እንዲሁም ደግሞ ገውዝ ጨመርኩበት የቀረፋ ፓውደር ጨመሬ ያለው እንዲሁም በርበሬ በርበሬና ቁንዶ በርበሬ ጨመርኩበትና ጨው ጨመርኩበት። ከዛ ሁሉንም አንድ ላይ እንደዚህ አድርገን ከለወስነው በኋላ ቅድም የቆራርጥነው ነው እንደ ብርጀን እያንዳንዱን እያገለባበጥን በደንብ እንዲደርሰው እናደርገዋለን። እያንዳንዱ እንደዚህ እያደረገን ከአዳራስና ህቀባ ነው በኋላ እዚህ ጋር የመጋገሪያ ፓትራ መጣሁኝና ላዩ ላይ የመጋገሪያ ወረቀት አድርጌ እያንዳንዱን እንደዚህ እያስተካከልን እንደረድረዋለን። ሁሉንም አስተካክለን እንደዚህ ከደረደር ነው በኋላ እዛ ኦቨን ውስጥ አስገብተን ለ20 ደቂቃ ያክል ቅንብር ነገር ትንሽ ደረቅ እስከሚል ድረስ ጠብቀን አብስለ ነው እናወጣዋለን። እዚህ ጋር ሳየው ትንሽ ቀረጥ ስላለው ደግሜ ያስገብቸዋለሁ። እስከዛ ሌላውን ስራ እንሰራለን። እዚ ጋር ሁለት ካሮት እንዲሁም ደግሞ ሽንኩርትና ነጭ ሽንኩርት እና እዚህ ጋር ደግሞ ፐርሲል ነው ያመጣሁት። ሁሉንም እንከታትፈዋለን። ቀዩን ሽንኩርት በሽሪ ምሪ ነው እየከተፍኩት ያለሁት። አንዳንዴ የቤታችን ውስጥ ባለው እንደዚህ በአትክልቶች የምንፈልገው አይነት ላዛኛ ባሉን ግብአቶች ተጠቅመን ደግሞ መስራት እንችላለን። ሽንኩርቱን ከትፌ ካሮቱንም ደግሞ እንደዛው ደግሞ እንደዚህ እያደረግኩ እየቆተፍኩት ነው። ይሄው ካትፌ ጨርሼ፣ ከዛ እዚህ ጋር የምስራበትን መጥበሻ ጣድኩኝና ሁለቱንም ካሮቱንም እንዲሁም ደግሞ ሽንኩርቱን ጨምሬ ጣድኩት። ከዛ ትንሽ ዘይት ጨምሬበት አለው። አንድ ሁለት የሾርባ ማንኪያ ዘይት ከጨመራችሁበት ይበቃዋል። የተወሰነ እዚህ ጋር ማብሰል ስላለብን ነው። በኋላ ከተን ነው ቶሎ ስለምናወጣው በደንብ ሊበስልልን ስለማይችል እዚህ ጋር የተወሰነ ሲበስል ቆንጆ ነው የሚሆንልን። ያው እንደዚህ እየበሰለልን ነው። እዚህ ጋር ነጭ ሽንኩርት ጨመርኩበት። ከዛ ደግሞ የላውሩ ቅጠል ጨመርኩበት። ከዛ የሚበቃውን ያክል ጨው ጨምሬበታለሁ። ያው ቆንጆ ሆኖ ደርሶልናል። አሁን ሁሉም ነገር ስለደረሰልን እዚህ ጋር አራት እንቁላል አድርጋለሁ እኔ የምጠቀመው ማለት ነው። ከዛ በደንብ አርገን እንመታዋለን። እና ትንሽ ጨው ጨምሬበታለሁ ግማሽ ሻይ ማንኪያ። ያ ሁሉም ላይ ትንሽ ትንሽ ስንጨምርበት በኋላ ላይ ቆንጆ ስለሚሆን ማለት ነው። ሁለት የሾርባ ማንኪያ ሞላ ሞላ አድርጋችሁ ፍርኖ ዱቄት ጨምሬበታለሁ እዚህ ጋር ከዛ በደንብ እንመታውና ወተት እዚህ ጋር አንድ የሻይ ሲኒ ያክል እጠቀማለሁ። እሱን አሁን እየጨመርኩ እየመታሁት ያለሁት ከዛ ፐርሲሉን ቅድም ያሳየኋችሁን እሱን ከትፌ አምጥቼ ጨምሬዋለሁ። ይህ ሁሉንም እዚህ ጋር አዘጋጅቻ የምን ኦቨን ውስጥ የምናስገባበትን እችኛዋን መጋገሪያ ያመጣሁት እሱ ላይ የገበታ ቂቤ ተወሰነ ከስሩ እናደርግበትና ከዛ እየደረደርን እናስተካክለዋለን። ከዛ ከገበታው ቅቤ በኋላ ደበርጀኑን ከስር አደረግኩት። ከዛ እዚ ጋ ደግሞ ካሮትና ሽንኩርቱን እዚ ጋ ያቁላላ ነውን ደግሞ የተወሰነውን ግማሹን አድርጌበታለሁ። ከዛ ትንሽ የገበታ ቅቤ አልፎ አልፎ ጣልጣል አደረግኩበት። በኋላ ላይ ቅባት እንዳያንሰው ማለት ነው። ከዛ የመታነውን የእንቁላል ውህድ የተወሰነውን ግማሹን እንደዚህ ጨመርኩበት እና እዚህ ጋር ቺዝ ነበረኝ ከባለፈው ትንሽ የተረፈ እሱን እንደዚህ የተወሰነ ቦታ ላይ አደረግኩትና የቀረንን ደበርጀን ደግሞ አደረግኩት። ከዛ የቁላላነውን ደግሞ ካሮት ውህዱን ደግሞ አደረግኩበት። በጣም ነው የሚጣፍጠው። እናንተ ከፈለጋችሁ እዚህ ጋር ድንች ራሱ ጠብሳችሁ ብትጨምሩበትም ትችላላችሁ። ወፈሮ ወፈራ አድርጋችሁ ድንቹን ብትጨምሩበትም እየጣፈጠ ነው የሚሄደው። ከዛ እዚህ ጋር የቀረንን የእንቁላል ውህድ መጨረሻ ላይ እንደዚህ አድርጌ ጨምሬዋለሁ። ከዛ ቺዝ በመጨረሻ ላይ ደግሞ ቺዙን አደረግኩበትና አሁን ኦቭን ውስጥ አስገብተን ለ20 ደቂቃ ያክል በ180 ዲግሪ ነው እኔ የማስገባው። ከላይም ከታችም ነው ያበራሁት። ይኸው የተወሰነ ሰዓት ቆይቼ ስመለከተው፣ ይኸው እንደዚህ ቆንጆ ሆኖልናል። አሁን እናወጣና ደግሞ ቆርሼ ደግሞ አሳያችኋለሁ። ትንሽ በረድ ሲል ማለት ነው። ይኸውላችሁ እንደዚህ የሚያምር በጣም ቆንጆ የአትክልት ላዛኛ ሰርተናል። ትንሽ በረድ ሲል ነው ይዤ የመጣሁት። በጣም ብዙም አልበረደም። በጣም ነው የሚጣፍጠው። ሞክሩት፣ በእውነት ትወዱታላችሁ። እስካሁን ከኔ ጋር ስለነበራችሁ ሁል ጊዜ ስለምታበረታቱኝ እግዚአብሔር ይስጥልኝ። ስለሁሉም ሁሉም አመሰግናለሁ። ይኸውላችሁ እንደዚህ የሚጣፍጥ የአትክልት ላዛኛ ሰርታችሁ ሞክሩት፣ ትወዱታላችሁ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው